ተመልካቾቻችን አሁን የደረሰን ዜና አለ። በመላው የአማራ ቀጠና የአብይ አህመድ አገዛዝ ዘመቻ ማዕበል በሚል መጠሪያ በፋኖ ኃይሎች ላይ መጠነ ሰፊ ጥቃት መክፈቱ ተገለጸ። ከትላንት ጀምሮ በከፍተኛ ሰራዊት ቁጥርና የመሳሪያ ኃይል ጥቃት የከፈተው የአብይ አህመድ አገዛዝ ከመስከረም ወር በፊት የፋኖን ኃይል ሙሉ በሙሉ ለመደምሰስ እቅድ ማውጣቱን ነው በደረሰን መረጃ ላይ ተመለከተው። በወሎ፣ በሸዋ፣ በጎንደርና በጎጃም የተከፈተው የዘ ዘመቻ ማዕበል ጥቃት በቅርቡ በከፍተኛ ቁጥር የሰለጠኑ አዳዲስ ወታደሮች እንዲሳተፉበት የተደረገ ሲሆን የአማራ ክልል ሚሊሻና አድማ በታኝ ኃይል ወደኋላ ተደርገው መከላከያ ሰራዊቱ በሙሉ አቅሙ የገባበት የማጥቃት ዘመቻ እንደሆነ ነው ከደረሰን መረጃ ለማወቅ የተቻለው። በጎጃም በአራቱም አቅጣጫ የአብይ አህመድ አገዛዝ ጥቃት ከፍተዋል። በኮር ደረጃ በርካታ ኃይሉን ከወለጋና ከተለያዩ ቀጠናዎች ወደ ጎጃም አስገብቷል። በደቡብ ጎንደር ላይ ሁለት ኮር ኃይል ገብቶ ከፋኖ ኃይሎች ጋር እየተዋጋ ነው። በወሎ ሶስት ኮር የአብይ አህመድ ሰራዊት እስከ አፍንጫው ታጥቆ በበርካታ ቦታዎች ጥቃት መፈጸም ጀምሯል። ከየቀጠናው የፋኖ አመራሮች እንደነገሩን ከሆነ ዘመቻ ማዕበል በከፍተኛ ድል እየተቀለበሰ ነው። በአብዛኞቹ አካባቢዎች በመልሶ ማጥቃት የአገዛዙ ሰራዊት ላይ ከፍተኛ ኪሳራ በማድረስ ትልልቅ ድሎች መገኘታቸው የተገለጸ ሲሆን አንድ የፋኖ አመራር ዘመቻ ማዕበል በምርኮኛ ማዕበል እየተቀየረ ነው ሲሉ ምላሽ ሰጥተውናል የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ዘመቻ ማዕበል እየተመከተ ነው ይለናል እውነት ለመናገር ከቀናት በፊት ነው የጀመረው እንቅስቃሴው ከቀናት በፊት በተለይም ባለፉት ሳምንታ በተከታታይ በቋራ ልዩ ልዩ ቦታዎች ላይ ከዘጠኝ ቀን በላይ ሰራዊታችን እየተዋጋ የቀለበሰው የማጥቃት እንቅስቃሴ ዘመቻ አካል ነበረ። ይሄኛው ደግሞ በቅርብ ጊዜ ደግሞ በተለይ ደግሞ በዛሬው ዕለት ጠዋት ላይ ማለት ነው በደቡብ የጎንደር ክፍል ከስቴ እስከ ፖገራ ድረስ በተዘረጋ ቦታ ላይ እኛ ሰፊ አውደ ውጊያዎች እያደረግን ያለ ነው። በይህን አውደ ውጊያ እያደረገ ያለ የሜጀር ጀኔራል ውባንታባተ አንደኛ ኮር ነው ማለት ነው። በዚህም ድል እየተመዘገበ ሲሆን የጠላትን እንቅስቃሴ መግታት ይቻለበት ነው። ይህ ጠላት ከአንድ ቦታ ወደ አንድ ቦታ ሀይል አቀናንሶ ነው ማዕበል ፈጥራ ደብሎ ያሰበ እንጂ ብቻውን በየቀጠናው በመዋጋት ማዕበል መፍጠር እንደማይችል ስላወቀ ከአንድ ቦታ ወደ አንድ ቦታ እያቀናነሰ ማዋጋትና መዋጋትን አቅዶ ነው ማለት ነው። ከዚህ ውጭ ግን ዘመቻ ማዕበል ይበል፣ ዘመቻ አስራአምስት ቀን ዘመቻ ሀያ ቀን ዘመቻ ሰላሳ ብዙ አይነት ዘመቻዎች ሞክሮ የቀለበስንበት ያለንበት ሁኔታ ያለው ለራሱ ካድሬዎች ማጥቃት ሊኖር ይችላል ክረምቱን ጋር ተያይዞ ፋኖ ያጠቃኛሉ ስላሰበ ማጥቃት ጀምር ያለው ለማለት ነው። የመጀመሪያ ሁለተኛው፣ በከተሞች ሰልፍ ማድረግ ስለፈለገ ገብ በገጠራማ ቦታ ላይ እንዲሁም በወረዳማ ቦታዎች ላይ የወረዳ ዋና ከተማዎችን ጨምሮ ቦታዎች ላይ ውጊያ በማድረግ የፋኖ ኃይል ወደ ዋና እና ወሳኝ የሚባለው በራሱ እቅድ እንዳይዋጋና እንዳያጠቃው ቀድሞ የመከላከል ዓላማ ያነገበ እንጂ የማጥቃት ውጤት እንደማያገኝበት ያውቀዋል። ሆኖም ግን የመከላከል አካል የሆነ ማጥቃት ነው እያደረገ ያለው ማለት ነው። ቀድሞ የመከላከል እቅድ ያለው ማለት ነው እና ይህም ሊያደርግ እንደሚችል መረጃው ስለነበረን አስፈላጊውን ዝግጅታችን ዋና ታርጌታችን ላይ የምናደርግበትን ቁመና ትኩረት አድርገን ውጊያዎችን እያደረግን የምንገኘው በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ እንዲደርስበት ማድረግ ችለናል ማለት ነው። በእኛ ቀጠና ምንም አይነት ውጤት አላገኙም። በብዙ ቦታዎች ላይ እየተመቱ ነው ያሉት። ዛሬ ከእንግዲህ ዘመቻውን ከጀምሮ አስራ ሁለት ሰዓት ተቆጥሯል። ተጨማሪ ዘመቻው ማለት ነው። መደበኛ ወደ ውጊያ እቅዶቻቸው እንደተጠበቁ ሆነው፣ ይሄ አሁን ያሉትን ዘመቻ በተመለከተ ግን መከላከል አካል የሆነ አቅጣጫ የማስቀይር እቅድ እንጂ የተሟላ ማጥቃት አይደለም እስከ መስከረምም እስከ ሰኔ ሰላሳም እስከ ሐምሌ ሰላሳም ቢያቅዱም የሚሳካ ጉዳይ አይደለም የፋኖ ጉዳይም በወታደራዊ ጉዳይ ብልጽግና የሚቋጨው ቀላል ጉዳይ አይደለም በፍጹም በዚህ መንገድ የሚቋጭ ቀላል ጉዳይ ባለመሆኑ ወታደራዊ መፍትሄዎች ላለፉት ሁለት ዓመታት ፍሬ አላፈሩም አሁን ደግሞ ያለበትን ስጋት ለመቀልበስ ነው ልጠቃ እችላለሁ የሚል ግምገማ ነው ያለው ፋኖ ወደ ሰሟን ለማጥቃት ሊሸጋገር ይችላል ከሚል ስጋት ነው ቀድሞ ማጥቃትን መጀመር እንዳለበት ይህ ማጥቃት ደግሞ በእቅድና በሰከነ እቅድ ውጊያ እንዳይጀምርብኝ ማጥቃት እንዳይጀምርብኝ ብሎ አስቦ ነው። ሆኖም ግን የሚሆነውን ወደፊት ወታደራዊ ሚስጥሮችን በተቻለኝ እንዳለመናገር ጥንቃቄ አድርጌ ወደፊት የሚሆነውን ህዝባችን በእርግጠኝነት በድል ውጤት መጠበቅ ይችላል ብዬ ነው ማስበው። የምናምነውም በእርግጠኝነት አዳዲስ ትልልቅ ድሎችን የመጎናጸፍ የሚያስችል ወታደራዊ ቁመና ላይ ስለሆን ውጤት እንደምናመጣ ነው። የጠላት እቅድ የመረበች ነው። ይህ ደግሞ እጅግ በጣም ተራ እቅድ ነው። ስለዚህ የሚቀለበስ ነው። የሰው ኃይል ማጥለቅለቅ የሚባለው ወታደራዊ አደረጃጀቱን የአገዛዙ ኮር የሚለው ኮር ስለተባለ ግዙፍ አድርጎ ማሰብ የለም። የመጀመሪያው አደረጃጀትና አሁን ስራ ላይ ያለው የጠላት ሰራዊት አደረጃጀት የሚያሳየን መረጃ በዚህ ልክ ስለሆነ እጅግ የመዋጋት አቅም የሌላቸው፣ ሙያዊ አቅም ያልተካኑ፣ ሙያዊ ስነምግባር ያልተካኑ፣ ልምድ የሌላቸው፣ በፖለቲካ አላማም የሚዋጉለት አላማ የሌላቸውን እያሰለፈ ነው። በጣም የምናዝነው ነው። ጉዳት እየደረሰባቸውም ነው። ማሰለፍ ብቻ አይደለም ጉዳትም እየደረሰባቸው ነው የሚገኘው። ይሄ ደግሞ ለአብይ አህመድ ስልጣን መጠበቅ ሲባል ወይም ደግሞ የአማራ ህዝብን ለመጨፍጨፍ ሲባል ለማያምኑበት አላማ ተሰልፈው ማለቃቸው ለተሰልፈው መቁሰላቸው መድማታቸው መንገላታታቸው ነው እየተገነዘብን ያለ ነው። ዝሮ ዝሮ ግን የሚጠቃ ህዝብ መከላከልን ወይም ደግሞ የማጥቃትን አማራጭ ተግባራዊ አድርጎ ለውጤት መብቃት ደግሞ ግድ ስለሆነ የመጣውን ሁሉ እየተጋፈጥን የመጣውን ሁሉ እየደመሰስን በስክነትና በቆራጥነት እንቀጥላለን። በወታደራዊ ስትራቴጂ ቅድም በአሁኑ ሰዓት ህጻናት በጣም የተሻለ ቅድ ደረጃ ላይ ልምድ ደረጃ ላይ ፋኖ ስለደረሰ በጣም ጥሩ ውጊያዎችን ብዙ ውጊያዎችን ማሸነፍ አጠቃላይ ጦርነትን ማሸነፍ ውጤት ስለሚያመጣ ብዙ ውጊያዎችን የውጊያ ግንባሮችን በማሸነፍ አጠቃላይ ጦርነቱን ማሸነፍ የሚያስችለን ወታደራዊ እንቅስቃሴ ማድረግ እንደሚጠበቅብን አምነን ነው ቁመናችን አስታክለን የምንገኘው። ይህ በእንዲህ እንዳለም በጎጃም ቀጠና በበርካታ አካባቢዎች የአገዛዙ ጥቃት ተጀምሯል። የሚደርሱን መረጃዎች እንደሚያረጋግጡት ጎጃም ላይ የአብይ አምር ሰራዊት ከፍተኛ ኪሳራን እያስተናገደ ነው። በሞጣ፣ በዳንግላ፣ በአዲስ ቅዳም፣ በአዴት፣ ባህር ዳር አቅራቢያ የተደረጉ ውጊያዎች በመልሶ ማጥቃት ከፍተኛ ድል የተገኘባቸው እንደሆኑም በደረሰን መረጃ ላይ ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒሊክ እዝ እንዳስታወቀውም ዘመቻ ማዕበል በሚል የአብይ አህመድ ሰራዊት የከፈተው የማጥቃት እንቅስቃሴ ተመክቶ ከፍተኛ ኪሳራ ደርሶበታል። በአንድ አውደ ውጊያ ብቻ ከሁለት መቶ በላይ የአብይ አህመድ ወታ ወታደ ሮች መደምሰሳቸውንም ከቀጠናው ያገኘነው መረጃ ያመለክታል። በዘመቻ ማዕበል ዙሪያ የዘውትር ተሳታፊያችንም የሚለው አለ ው ሁለት ዓመት ሆነው የአማራ ክልልን ሙሉ የምስራቅ እዝ፣ መካከለኛው እዝ፣ ደቡብ እዝ፣ ሰሜን ምስራቅ እዝ ብሎ በአጠቃላይ የሀገሪቱን የመከላከያ ሰራዊት በሙሉ ከነ ሙሉ ትጥቁ ከነ ሙሉ ተተኳሹ የሰራዊቱን አዋጊዎች በሙሉ የጦር ጀነራሎች በሙሉ አማራ ክልል ሂደው ሁለት ዓመት ሆኗቸዋል። ስለዚህ እስከ ስም በዘለለ ሌላ የሚያመጣው ነገር የለም። የዘመቻ ማዕበል ብሎ ጀምሯል። ዋነኛው መገለጫ ደግሞ ከአንደኛው ዞን ወደ አንደኛው ዞን ከፍተኛ ቁጥር እያንቀሳቀሰ ነው ብሎ የፋኖ ኃይሎች የስነ ልቦና ሽንፈት እንዲይዛቸው ለማድረግ በአንድ ኦራል ላይ ከሀያ የማይበልጡ ወታደሮችን አድርጎ በርካታ ወታደራዊ ኦራሎችን ከአንድ ወረዳ ወደ አንድ ወረዳ፣ ከአንድ ዞን ወደ አንድ ዞን፣ ከአንደኛው የውጊያ ቀጠና ወደ ሌላ የውጊያ ቀጠና በማንቀሳቀስ ፍርሃትና ሽብር ለመፍጠር ከፍተኛ ጥረት እያደረገ ያለው ነገር ግን የፋኖ ኃይሎች ይህ እንደሚመጣ ቀድሞ ተዘጋጅተው እየጠበቁት ነበረ። በተለይ በጎጃም አካባቢ ከሰሜን ሸዋ ኦሮሚያ ዞን ሰሜን ሸዋ ያለውን ስድስተኛ እዝ አንድ ኮር ሙሉ በሙሉ ወደ ጎጃም እንዲገባ አድርጓል። እንዲሁም በወለጋ አካባቢ የሚገኝ አንድ ክፍለ ጦር በወለጋ አድርጎ በቡሬ አድርጎ ወደ ጎጃም ገብቶ ውጊያ እንዲያደርግ አድርጓል። አዲሱ ነገር በጎጃም አካባቢ ከአሁን በፊት ውጊያ ቀጠና ገብቶ የማያውቅ ከአማራ ክልል ላይ ሲንቀሳቀስ ያልነበረን ኃይል በኮር እና በክፍለ ጦር ደረጃ የተደራጀን ኃይል ወደ ጎጃም በተወሰነ ደረጃ አስገብቷል። ይሄ ነገር ግን በዛ ውስጥ ለውስጥም ለምሳሌ በጎንደር አካባቢ ከሰሜን ጎንደር ወደ ደቡብ ጎንደር ከደቡብ ጎንደር ወደ ማዕከላዊ ጎንደር ከማዕከላዊ ጎንደር ወደ ደቡብ ጎንደር ሰራዊት እያንቀሳቀሰ ነው። ይሄ አዲስ ነገር አይደለም። በቀኝ እጁ ያዘውን ወደ ግራ እጁ እንደመገልበጥ ስለሆነ አዲስ የሚያመጣው ነገር የለም። በእርግጥ በአብዛኛው በተለይ በጎጃም አካባቢ ደጋማው አካባቢ የመከላከያ ሰራዊት ወይም ጥምር ጦሩ በከፍተኛ ደረጃ ለበርካታ ጊዜ ለማጥቃት ተንቀሳቅሶ ለምሳሌ ወደ ዋሸራ ቋሪት እንዲሁም በዳሞት ሌሎችም ወደ ሰከላ አካባቢ ተንቀሳቅሶ በከፍተኛ ደረጃ ሰራዊቱ እየተመታ ትጥቅና ስንቁን የያዘውን እየጣለ የቆሰለውን ወታደር ሳያነሳ መኪኖቹ እየተቃጠሉበት ለበርካታ ጊዜ ያንን አካባቢ መቆጣጠር ባለመቻሉ አሁን እነዚህን የደጋማውን ክፍል ለመቆጣጠር ከቆላው አካባቢ ወይንም ከፍኖ ሰላም ከተማ አካባቢ ሰራዊቱን ከምሽግ አውጥቶ ወደ ደጋማው አካባቢ መንቀሳቀስ ጀምሯል። በእርግጥ የፋኖ ኃይሎች ከፍተኛ መከላከል እያደረጉ አንዳንድ ቦታ ላይ በመልሶ ማጥቃትና በቆረጣ ቀድመው ቦታ ጠብቀው በቆረጣ እየመጡት ነው የሚገኙት መሳይ። ነገር ግን ይሄ ዘመቻ ማዕበል ያው እንደተለመደው በየጊዜው የሶስት ወር እቅድ እያወጣ ዘመቻ ስም በመስጠት ሰራዊቱን እያስፈጀው እንደሚገኝና የያዛቸውን መሳሪያዎች ለፋኖ ኃይሎች እያስረከበ እንደቀጠለና አሁንም ይሄ ጣፈንታ እንደሚደርሰው ነው መገመት ቢቻለው። በእርግጥ በዚህ ጊዜ መሳይ፣ በጣም የሚያሳዝነው ነገር ይሄ ዘመቻ የፋኖ ኃይሎችን ለማጥቃት ያቀደ ነው ቢባልም፣ ነገር ግን ዋናው አላማ እሱ አይደለም። ጊዜ የአማራ ክልል ሰኔ ወር እንዲያውም ስም አለው፣ ሰኔ ወር ተጨማሪ ስም አለው። ሰኔ በረረች ነው የሚባለው። ድግስ አይዘጋጅም። የሞተን ለመቅበር እንኳን በጣም ነው የሚቸገሩት። ከፍተኛ የዘር ወቅት ነው። ሰኔ ካለፈች በኋላ አንድ ሰኔ የነቀለውን አስር ሰኔ አይተክለውም ብለው ነው የሚጠሩቱት። ሰርግ የታመመ ሰውን እንኳን ሐኪም ቤት ለመውሰድ የማይችሉበት የማይችሉበት ሁኔታ ነው ያለው። ስለዚህ የሰራዊቱን ወይም የፋኖ ሰራዊትን ለማቃር ያለመ ብቻ ሳይሆን ለፋኖ ሰራዊት ሎጂስቲክስ የሚያቀብሉ ከኋላ ደጀም ሁነው የሞተን የሚቀብሩ የቆሰለን የሚያክሙ ስንቅና ትጥቅን ያቀብሉ፣ በአንዳንድ የውጊያ ቀጠናዎች ደግሞ ራሳቸው የቃታ ብረታቸውን ይዘው ከፋኑ ኃይሎች ጋር ውጊያ እያደረጉ በከፍተኛ ደረጃ የመንግስትን እቅድ ስላኮላሹበት አርሶ አደሩን ለመበቀል ሆን ብሎ አቅዶ አልሞ ያደረገው ነገርና ዘር እንዳይዘራ አርሶ አደሮችን ለመረበሽ ከፍተኛ እቅድ ይዞ እየተንቀሳቀሰ እንደሆነ ነው እኔ መረዳት የቻልኩት መሳይ። ተመልካቾቻችን በዘመቻ ማዕበል የአብይ አህመድ ሰራዊት የከፈተውን መጠነ ሰፊ ጥቃት በተመለከተ የደረሱንን ዝርዝር መረጃዎች በተከታታይ የምናቀርብ ይሆናል። ጠና ይስጥልኝ።